ሀያ አራተኛው የኮሜሳ የመሪዎች ጉባኤ በኬንያ የሀገራት መሪዎች በተገኙበት ተካሂዷል። ቀጠናውን የማስታሰር ውጥን የያዘው ይህ ጉባኤ የዲጂታል የትስስር መስመሮችን የመዘርጋቱን ሂደት በዚህ ዓመት ቀዳሚ አጀንዳው አድርጓል። ይህ ትብብር የሚጨበጥ ውጤት እንዲያመጣ አጉሪቱን የሚያሻግር ተግባር መፈጸም እንዲችል የዲጂታል አገልግሎት የዚህ ዘመን እድል ሆኖ መምጣቱን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የዚህ ዓመት ዲጂታል መፍትሄ ትኩረት የጠንካራና የበልጥ አካታች ቀጠና ኢኮኖሚ ይበልጥ ወሳኝ መሆን አለበት። ዲጂታል ትራንስፎርሜሽን የአፍሪካ ኢኮኖሚን ታሪክ እንደገና ለመጻፍ ልዩ እድል ይዞ መጥቷል። ዲጂታል ማህበረሰብ አገልግሎት መሰረተ ልማትን በማሟላት ማንነታቸውን ለመለየት ደህንነቱ የተጠበቀ ክፍያን በመፈጸም አገልግሎትን በቀላሉ እንዲያገኙ፣ በሁሉም ድንበሮች እንዲተሳሰሩ ማስቻል ነው። በዚህ ረገድ ኢትዮጵያ ተሞክሮ የሚወሰድባቸው በርካታ ተግባራትን እየከወነች ስለመሆኑም በመድረኩ አንስተዋል። የህብረተሰቡን ተጠቃሚነት የሚያረጋግጡ የተለያዩ ሀገራዊ ፕሮጀክቶች በ2030 የዲጂታል ኢትዮጵያ ፕሮግራም እየተተገበሩ እንደሚገኙ ጠቅሰዋል። ኢትዮጵያ በኢትዮጵያ ዲጂታል ኢትዮጵያ 230 ትግበራን ርዕይን ወደ መሬት በማውረድ እውን እንዲሆን እያደረግን ነው። በአካታች የዲጂታል ትራንስፎርሜሽን ትግበራ በመቶዎች የሚቆጠሩ የህዝብ አገልግሎቶችን ዲጂታል በማድረግ ያለምንም ችግር ወይንም ቢሮክራሲ አገልግሎት መስጠት እንዲችሉ አድርገናል። ከ25 ሚሊዮን በላይ ሰዎችን ተደራሽ ማድረግ የሚችል የዲጂታል አይዲ ፕሮግራም አለን። በመንግስትም በቢዝነሱም ዘርፍ መተማመን እንዲፈጠር የሚያደርግ ነው። በዲጂታል ክፍያ ስርዓታችንም ባሳለፍነው ዓመት በቢሊዮን የሚቆጠሩ ግብይቶች ተፈጽመዋል። በሰው ሰራሽ አስተውሎት ብሔራዊ የኮዲንግ ፕሮግራም ከ22 ሚሊዮን በላይ ኢትዮጵያውያን ወጣቶች ስልጠና ወስደዋል። የነገው ተመራማሪና ፈጣሪ እንዲሆኑም የሚያስችል ሰርተፍኬት ባለቤትም ሆነዋል and innovators of tomorrow እነዚህ ከሀገራዊ ተጠቃሚነት አልፈው ቀጣናዊ ትስስር እንዲኖራቸው ኢትዮጵያ ቁርጠኛ አቋም እንዳላትም አረጋግጠዋል። ይህንን ማስተሳሰርና መተግበር ቀጣዩ የቤት ስራ መሆን እንዳለበትም ነው ያመላከቱት። ከዚህ ተሞክሮ አንዱ እውነት ተምረናል። ይህም አፍሪካ ወሳኝ መሠረተ ልማቶች ላይ መዋለናውያን ካፈሰሰች በራሷ መንገድ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደምትችል ተረድተናል። ቀጣዩ እርምጃችን እነዚህን ብሔራዊ ጥረቶች ቀጠናዊ በሆነ መልኩ እንዲተሳሰሩ ማድረግ መሆን መቻል አለበት። አስቡት የኮሜሳ ቀጠናዊ ትስስር ተመሳሳይ ማንነት የክፍያ ስርዓትና በተመሳሳይ ሂደት የሚንቀሳቀስ የመረጃ ስርዓት ሲኖረው ንግድ የሚሳለጥበት በዲጂታል መልኩ መተማመኛ የተገነባለት የተገነባለ ሲሆን የፈጠራ ስራዎች ድንበር ተሻጋሪ ይሆናሉ። ያ ነው ቀጠናዊ ዲጂታል የማህበረሰብ መሰረተ ልማትን ለአገልግሎት የሚከፍተው። ይህንን ርዕይ እውን ለማድረግ ከጎረቤቶቻችን ጋር ለመስራት ዲጂታል አቅምን ወደ ቀጠናዊ ኃይልና አካታች የጋራ ብልጽግና ለመቀየር ተዘጋጅተን ተነሰናል። ቀጣናዊ ትብብር ለአህጉራዊ የለውጥ ጉዞ መሰረት የሚጥል ሲሆን እንደ ኮሜሳ ያሉ የትብብር ተቋማት ደግሞ ይህንን የመወጣት ድርሻቸው የጎላ ነው።